የምንገኘው ቡልጋሪያ አፍሪካ ህብረት ፊት ለፊት ነው። አፓርትመንቱ ሬዚደንሻል ብቻ ናቸው ወይስ ኮሜርሻል ሪያ ያላቸው? አንድ ሰው አግሪመንት ከኛ ጋር ሲፈራርም 25 ፐርሰንት ነው የሚከፍለው። እኛ አሁን አንድ አመት ልናስረክበው እንችላለን። በአንድ አመት ተኩል እንጨርሳለን። በዶላር ነው የሚከራየው። የዚህ አካባቢ ላይ ለመኖሪያ ቤት በጣም ሴኩር የሆነ ቦታ ነው ማለት። አሁን እየገነባ ናቸው ያላቸው በጣም አሪፍ ናቸው። በኢምባሲዎች የተከበበ ሳይታችን ነው ይሄ። ምን የተለየ እሴት ያገኛሉ? አፓርትመንቱ ግንባታ የጀመረበት ጊዜ መቼ ነው የጀመራችሁት? የማስረከቢያ ጊዜያችሁስ መቼንም ታሳቁት ረድም መባ ሪል ስቴት ፖድካስት ኢዜድ ኮኔክት። ሰላም ውድ የመባ ሪል ስቴት ፖድካስት ተከታታዮቻችን በሙሉ እንዴት ናችሁ? የዛሬው ሳይት እይታችንን የምናደርገው በአፍሪካ ህብረት በሚገኘው አዲስ ላይፍ ሪል ስቴት ጋር ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። ተከተሉ እንዴት ነህ? እሺ፣ ሰላም አለሁ። እሺ፣ ራስህን እስኪ ለተመልካቾቻችን አስተዋውቅልን እንዲሁም የስራ ድርሻ ምን እንደሆነ። በረከት እባላለሁ የአዲስ ላይፍ ሪል እስቴት የሽያጭ አማካሪ ነኝ። ያው ዛሬ የተገኘንበትን የዚህን ሳይታችንን ሙሉ መረጃዎች እነግርሀለሁ ማለት ነው። ኦኬ፣ አሁን የምንገኘው የት ነው? የፕሮጀክቱ ስሙስ ማን ይባላል? እስኪ ለተመልካቾች ካንተ አንደበት ለመስማት ያህል የት ነው የምንገኘው? የትኛው ሪል እስቴት ጋር ነው ያለነው? የምንገኘው ቡልጋሪያ አፍሪካ ህብረት ፊት ለፊት ነው የአዲስ ላይፍ ሪል እስቴት የመጀመሪያ ፕሮጀክት የሆነው ፕሮጀክታችን ላይ ነው ማለት ነው እንደምትመለከተው ጂ ፕላስ 20 የሆነ ትልቅ አፓርትመንት ነው በፉሊ ፊኒሽድ ነው ያስረከብ ናቸው ሰዎቹ እዚህ ቦታ ላይ ኢንቨስት ሲያደርጉ አንድ ለመኖሪያ ቤት ሁለተኛ ደግሞ ኢንቨስት ለማድረግ ኢንቨስት ለማድረግ ሲባል ለማከራየት ወይ ደግሞ ድጋሚ ለመሸጥ ማለት ነው እንደምታየው አፍሪካ ህብረት ፊት ለፊት ላይ ስለሆነ ብዙ ጊዜ የሚከራየው በዶላር ነው። ጀስት ልሽጠው የምትል በጣም አትርፈ ነው የምትሸጡ። ለመኖሪያም ደግሞ ሴኪርድ የሆነ እና በጣም አሪፍ የሆነ ምቹ የሆነ አኗኗር የምትኖርበት ቦታ ነው ማለት ነው። ኖርማል እንደ ሎኬሽኑም ስለምንረዳው ማለት ነው። ይህንን ይመስላል። በጣም ጥሩ አሁን የምገኘው የተጠናቀቀው ሳይታችን ላይ ነው ማለት አሁን የተጠናቀቀው ሳይታችን ላይ ስለዚህ፣ ሁሉም ተሽጠው አልቀዋል። እዚህ ጋር ሁሉም ቤቶቹ ተሽጠው አልቀዋል። ነዋሪዎች ተረክበው እየኖሩበት ይገኛሉ። ኢንቨስት ማድረግ የፈለጉም ያው በዶላር አከራይተው በጣም ጥቅማቸውን እያገኙ ይገኛሉ ማለት ነው። በዚህ በጣም ጥሩ በጣም ጥሩ አፓርትመንቱ አሁን የተጠናቀቀው ይታየኛል እና ይህንን አፓርትመንት ገንብታችሁ ለማጠናቀቅ ምን ያክል ጊዜ ወስዶባቸዋል? ኦልሞስት ሶስት ዓመት ሶስት ዓመት ወስዶብናል። ሶስት ዓመት ጊዜ ወስዶባቸዋል። በጣም አፓርትመንቶች ሬዚደንሻል ብቻ ናቸው ወይስ ኮሜርሻል ሬ ያላቸው? ኮሜርሻል አላቸው። ያው አፓርትመንት እንደ አፓርትመንት የሚያሟላቸው ነገሮች አሉ። ይህ አፓርትመንት አንድ ሪልስቴት ሪልስቴት ነው ለመቅረብ የከርሰ ምድሯ በአካፕ ጄኔሬተር ሊፍት እን የተለያዩ ነገሮችን ማሟላት አለበት። ሶ ይህ ነገር ለዚህ ፕሮጀክት ምንም አይነት ጥያቄ ውስጥ የማይገባ ነገር ነው። ማለትም ሙሉ ነገር አሟልቷል ማለት ነው ሶ በአሁን ባለው በሪልስቴት ሽያጭ ላይ አብዛኛው ሪልስቴቶች በሴሚ ፊኒሽድ ነው ያስረክባል። ነገር ግን ይህንን ቀደም ብለን የጀመርነው እና የመጀመሪያ ማሳያችንም ስለሆነ በጣም ሌግዥሪ አድርገን ውብ በሆነ አይነት ግንባታ እና ዲዛይን ውስጦችን በሚያምር ዲዛይን አድርገን በፉሊ ፊኒሽድ ማቴሪያል ማለት ኪችን ካቢኔት፣ የቁምሳጥን ሳጥን፣ የባኞ ቤት ዕቃ፣ ሴራሚክ ኤቭሪቲንግ ነገር ፉል አድርገን ነው ማለት ለነዋሪዎች ያስረክብ ናቸው። በጣም ጥሩ። ወደ ቀጣዩ ሳይታችን መሄድ እንችላለን። ግንባታ ላይ ያለ ሳይት እንዳላችሁ ሰምቻለሁ። እንደ ድርጅቱ ወይም እንደ አፍሪካ ህብረት ሎኬሽን ለአዲስ ላይፍ ሪል እስቴት ሁለተኛ የሆነው ፕሮጀክት ነው። ሁለተኛ ሚስ ከዚህ ቀጣይ ነገር ግን ሌላም ሳይቶች አሉን ማለት አሁን አፍሪካ ህብረት ላይ ይህ የመጀመሪያ ፕሮጀክት ነው። ቫቲካን ኢምባሲ ሳርቤት ደግሞ ሁለተኛ ፕሮጀክት አለን፣ ሶስተኛው እዚህ ጋር አለን ማለት ነው። ነገር ግን እንደ አፍሪካ ህብረት ወይም ደግሞ እንደዚህ ሎኬሽን ሁለተኛ ፕሮጀክታችን ስለሆነ እሱን ማየት እንችላለን። በጣም ጥሩ አሁን የምንገኘው ቅድም እንደነገርኩ እንደ ድርጅት እንደ አዲስ ላይፍ ሪል ስቴት ወይም ደግሞ እንደ አዲስ ላይፍ እንደ ድርጅቱ ማለት ነው ፣ ሶስተኛ ፕሮጀክታችን ነው። እንደ ሎኬሽን ወይም ደግሞ እንደ ቡልጋሪያ አፍሪካ ህብረት እንደሚገኘው ሳይታችን ደግሞ ሁለተኛ ፕሮጀክታችን ማለትም፣ አንድ ሙሉ ለሙሉ አጠናቀን ካስረከብ ነው ጎን የሚገኘው ሁለተኛው ፕሮጀክታችን ይህን ይመስላል ማለት ነው። አሪፍ። እሺ፣ ስለዚህ ፕሮጀክት የግንባታው መዋቅር ምን ይመስላል? መጠኑስ ምን ያክል ነው? ቤዝመንት፣ ከቤዝመንት እስከ ፍሎር ያለው መዋቅር ውስጥ እንዴት ነው ሬዚደንሻል ናቸው ወይንስ ኮሜርሻል ቦታዎችም ይኖሩታል? የሚለውን ነገር እስኪ ቢገልጽ ነው። ህንፃው ሶስት ቤዝመንቶች እና ሁለት ሮላፕ ይኖራል ማለት አምስት ለፓርኪንግ ኤሪያ የሚያገለግል የምንጠቀምበት ፓርኪንግ ኤሪያ ይኖረናል ማለት ነው። ሶስት ቤዝመንት፣ ሁለት ሮላፕ ህንፃው ጂ ፕላስ ሀያ ነው ወደ ላይ ማለት ነው። ጂ ፕላስ ሀያ ነው የሚሆነው ለሬዚደንቲያል ወይም ደግሞ መኖሪያ ነው። ይህንን ቦታ እንትን ያል ነው ለመኖሪያ የመኖሪያ ብቻ ነው። ምንም አይነት ኮሜርሻል ኤሪያ ይኖረውም ማለት በጣም ጥሩ ስለ ቤቶቹ መዋቅር፣ እስኪ ቤቶቹ አቀማመጥ ከስተም ዲዛይን ነው ወይስ ተመሳሳይ ተከታታይ የሆነ ይዘት ነው ያላቸው ቤቶች እስከላይ ድረስ ያላቸው አቀማመጥ ይመስላል። ተከታታይ ነው ያላቸው ማለትም ከ68 ካሬ ባለ አንድ መኝታ ጀምሮ እስከ መቶ 16 ካሬ ባለ ሶስት መኝታ ነው የሚኖረን በፍሎራ አምስት ቤት ናቸው። ኦልሞስት ወደ ላይ ተመሳሳይ የሆነ ነገር ነው ያላቸው ማለት ነው። ተመሳሳይ አቀማመጥ ነው ያላቸው። በጣም ጥሩ። አሁን እንደገዘ ስክልኝ ባለአንድ መኝታ፣ ባለ ሁለት መኝታ እንዲሁም ባለ ሶስት መኝታ በተለያዩ የካሪ አማራጮች አሉ ማለት ነው። በትክክል በተለያዩ የካሪ አማራጮች አሉ። በጣም ጥሩ። ስለ አከፋፈል ሁኔታ ትንሽ፣ አከፋፈል ሁኔታቸው ያው ከስተመሩ እንደሚያመጣው ነው። መቶ ፐርሰንት ሲያመጣ ወይም ደግሞ መቶ ፐርሰንት የሚከፍለን ከሆነ ሀያ ፐርሰንት ዲስካውንት፣ ሰባ አምስት ሲከፍል አስራ አምስት ፐርሰንት ዲስካውንት፣ እንዲሁም ደግሞ ሀምሳ ፐርሰንት ሲከፍል አስር ፐርሰንት ዲስካውንት ይኖረናል። ከዚያ ውጭ ግን በዳውን ፔመንት ያ ማለት አከፋፈላችን ባስቀምጥ ነው ሀያ አምስት ፐርሰንት ነው የመጀመሪያ ቅድመ ክፍያችን። አንድ ሰው አግሪመንት ከኛ ጋር ሲፈራርም ሀያ አምስት ፐርሰንት የሚከፍለው ማለት ነው። በጣም ጥሩ። አሁን እንደሚታየኝ አፓርትመንቱ ቤዝመንት ላይ ነው የሚገኘው እና ይህንን አፓርትመንት በምትገነቡበት ወቅት የምትጠቀሙት ለየት ያለ የግንባታ ቴክኖሎጂ ይኖራል? የተለያዩ አሁን ፍሬም ስትራክቸር ሊሆን ይችላል ወይስ ኮንቬንሽን አለው የሚለውን ነገር ፍሬም ስትራክቸር ነው እየሞልን እያልን ያለ ነው። በአጠቃላይ እኛ የምንሰራው ዴሊቨሪ እና ኳሊቲ ላይ ነው ማለት በተባለ ጊዜ ለከስተመር ኳሊቲ የሆነ ቤት ማስረከብ የሚለው ላይ ነው እየሰራን ያለነው። እንደምታየው በፍሬም ነው እየሰራ ናቸው ያለው ማለት ነው። የግንባታ ጥራቱ በምን ማረጋገጥ እንችላለን? ለደንበኞችም ለተመካሾችም ለማስረገጥ ያክል ኳሊቲውን የምትመዝኑበት የራሳችሁ አለሙያ መጥቶ ራሱ ቼክ ያደርጓል ማለት ነው። ወይም ደግሞ አንድ ገዢ መጥቶ እኛን ቼክ ሲያደርግን ያሉትን ነገሮች የምንጠቀማቸው ማቴሪያሎች ሊሆኑ ይችላሉ፣ የሰራተኞችን ብዛት ሊሆን ይችላሉ፣ ወይም ደግሞ ስቶሪ ያደረግናቸው ነገሮች በማየት የህንፃው ኳሊቲ ወይም ደግሞ የቤቱ ኳሊቲ ምን አይነት ሊሆን እንደሚችል ከአስተምሮ ቀድሞ ማወቅ ይችላል ማለት ነው። ስለ ግንባታ ማቴሪያሎች ለማውራት ያክል እንዴት ነው የግንባታ ሂደቱን የምታከናውኑት ማቴሪያሎችን ስቶር አድርጋችሁ አንድ ጊዜ ነው ወይንስ ከስር ከስር እያስገባችሁ እያጠናቀቃችሁ ነው የምትሄዱት አንዳንድ ቦታዎች ላይ አሁን ምን አይነት ገጠመኞች ይኖራሉ ማቴሪያሎች ከስር ከስር ነው የሚያስገቡት እና የማቴሪያል ዋጋ ጭማሪ ሲኖር የዶላር ጭማሪ ሲኖር ደንበኞች ላይ የሚያስከትል የዋጋ ጭማሪ ይኖራል እና ከዛ አኳያ እናንተ እንዴት ነው የስራ ሂደቱን የምትገመግቡት እኛ ጋር ስቶር የሆነ ነገር አለ ስቶር ነው ከፍተኛ ጋር ሮስተር የምጠቀመው ራሱን ስቶሪ የተደረገ ነገር አለ። ያን ያክል አይመጣበትም። ያ ማለት ዋጋ ይጨምራል ወይም ደግሞ አይጨምርም ማለት አይደለም። እንደ ማርኬቲንግ ነገሮቹ ይጨምራሉ። እኛ ጋር የምንሰጠው አድቫንቴጅ ቀድሞን ወይም ደግሞ እዚህ በደረስንበት ፕሮግረስ ላይ መጥቶ ኢንቨስት የሚያደርግ ከስተመር ትርፋማ ይሆናል ነው ያ ማለት እየቆየ ብሄደ ቁጥር ዋጋ ይጨምራል፣ የቤታችንም ዋጋ ይጨምራል። ምክንያቱም ፕሮግረሱ እያደገ ነው፣ ቤት ተፈላጊነቱ እየጨመረ ነው ይመጣል። ለሎኬሽንም እንደምታየው በጣም ተፈላጊ ሎኬሽን ነው የምንሰራበት። የሕንፃችን ኳሊቲ ወይም ደግሞ ቤቱን በኳሊቲም ስለምናስረክብ እሱ ተፈላጊ ነው። ዛሬ እየጀመርን እያለ አብረው ኢንቨስት የሚያደርጉ ሰዎች ከእኛ ጋር አብረው ትርፋማ ይሆናሉ ማለት ነው። እየቆዩ መጡ ወይም ደግሞ ከአመት በኋላ መጥቶ ኢንቨስት ማድረግ የሚፈልጉ ሰዎች በዚህ ዋጋ እጥፍ ልንሸጠው እንችላለን ቤቱ እንጂ ቀድሞ በገዙት ከስተመሮቻችን ላይ ምንም አይነት የዋጋ ንክኪ አይኖርም በጣም ጥሩ አፓርትመንቶቹ አሁን የስመንት ላይ ናቸው ቅድምም ለምናገር እንደሞከርኩት በምን ያህል ጊዜ ተገምተው ለደንበኞች ይቀርባሉ መቼ ይጠናቀቃል እኛ አሁን እናጠናቅቃለን ያልነው ማለት እንደ ፍጥነታችን ከሆነ ብዙም አይፈጅብንም፣ ነገር ግን ሁለት ዓመት ተኩል ነው እኛ የሰጠነው። ሁለት ዓመት ተኩል ሚዝ እኛ አሁን አንድ ዓመት እንድናስረክበው እንችላለን፣ በአንድ ዓመት ተኩልም እንጨርሳለን። ነገር ግን ሁለት ዓመት ተኩል ማለት ከስተመር ሰርፕራይዝ ይሆናል። ካልነው ጊዜ ቀድመን ስናስረክብ ከስተመር በጣም ይሆናል ሰርፕራይዝ ሊሆናል። ነገር ግን አንድ ዓመት እሰጣቸዋለሁ ወይም በስድስት ወር እንጨርሳለን ብለን ቃል ገብተንላቸው ሁለት ዓመት ወይ ሶስት ዓመት ብንቆይባቸው በጣም ትረስት ኢሹ ይኖራል። እኛ ደግሞ እንደ ድርጅት እንደ አዲስ ላይፍ ሪል እስቴት ደግሞ ምንም አይነት ትረስት ሹ በከስተመሮቻችን ላይ እንዳር ኳሊቲ የሆነ ቤት ባሪፍ ባልነው ጊዜ ወይም ደግሞ ካልነው ጊዜ ቀደም ብለን ለማስረከብ ሁለት ዓመት ተኩል ሰጥተዋል። ማክሲመም ነው በጣም እንጂ ሁለት ዓመት ተኩል አይፈጅብንም። ላይ የተቀመጠው ሁለት ዓመት ተኩል ነው። የባንክ ብድር የተመቻቸለት ነው። የባንክ አማራጭ አለው። የባንክ ብድር አማራጭ የለንም። ነገር ግን አንድ ከስተመር ወይም ደግሞ አንድ ገዢ የሆነ ሰው ገዝቶ መጨረሻ ላይ ቤቱን በሚረከብበት ሰዓት በራሱ ባንክ አምጥቶ ማያዝ ይችላል። እኛ ሙሉ ዶክመንት አሟልትን ይሰጣል። ስለ ፋሲሊቲያቸው እስኪ አንዳንድ ነገር ብትለይ። ምን ፋሲሊቲዎች አሉት? የአፓርትመንት አሚኒቲ ሊሆን ይችላል። ምን አይነት የሚያሟላውን እስኪ አንድ አፓርትመንት አፓርትመንት ለመባል ብዙ ነገሮች ማሟላት አለበት። ጀስተኛ ጋውን ለፓርኪንግ ኤሪያ ከርሰ ምድር ውሃ ባካፕ ጄኔሬተር የሚባሉት ነገሮች ኖርማል መኖር ያለባቸው ነገሮች ናቸው። ነገር ግን ሶስት ሊፍቶች አሉን፣ አንድ ለእቃ ማጓጓዣ፣ ሁለት ለሰዎች ማጓጓዣ። የሚሆን ደረጃዎች አሉን። ፕላስ ደግሞ ባካፕ ጄኔሬተር መብራት ቢጠፋ፣ እዚው ኦንላይን ወይም ደግሞ ባካፕ አድርጎ የሚነሳ ጄኔሬተር አለን። የከርሰ ምድር ውሃ አለን። ጂም፣ ሳውና፣ ባዝ ስፓ የሚባሉ ነገሮች እነዚህ ነገሮች የተካተቱና የተሟሉ ናቸው ማለት ነው። ያው እንደ ሎኬሽን ደግሞ ስታየው ሴኩር የሆነ ነው። ያ ማለት ተፈላጊ ነው። ለኢንቨስትመንት በዶላር ነው የሚከራ የዚህ አካባቢ ላይ ለመኖሪያ ቤትም በጣም ሴኩር የሆነ ቦታ ነው ማለት ነው። በጣም ጥሩ። ከዚህ ጋር አያይዘ ጀመር አድርገዋል። አያይዘ እንድትመልስ የሚፈልገው ነገር አንድ ቤት ገዥ ወይም ደንበኛ እዚህ ሳይታችሁ ላይ መጥቶ ሲገዛ የሚያገኘው ልዩ እሴት ምንድን ነው? ከአካባቢው ምን አይነት አገልግሎቶች አሉ አካባቢ ላይ ብሪፍ ለማድረግ ለተመልካቾች ግልጽ ለማድረግ ያክል ምን አይነት ተጨማሪ እሴት ያገኛል እዚህ አካባቢ በመግዛቱ እዚህ አካባቢ በመግዛቱ ይኸው ሆስፒታሎች፣ እንዲሁም የተለያዩ እንደ አካባቢ ነው ምነግር፣ እንደ አካባቢ ሲሆን ሆስፒታል፣ ትምህርት ቤቶች እንዲሁም የሃይማኖት ተቋማት በአቅራቢያው የሚገኙ ናቸው ማለት ነው። እነሱን በተጨማሪ ብዙም ርቀት ሳይጓዝ እነዚህ ነገሮች ማግኘት ይችላል ማለት ነው። በጣም ጥሩ በቅርብ ርቀት ላይ ይገኛሉ። ሁሉም በቅርብ ርቀት ላይ ይገናኛሉ። ማዲያዎችም ሊሆኑ ይችላሉ፣ ኤሌክትሪክ መኪና ቻርጅ ማድረጊያዎች፣ የሃይማኖት ተቋማት፣ ትምህርት ቤት፣ ሆስፒታሎች እንደዚህ የሚባሉ እንደ ማህበረሰብ የምንጠቀምባቸው ነገሮች በቅርብ ሁኔታ ላይ ይገኛሉ ማለት ነው። በጣም ጥሩ። መቶ ፐርሰንት የተጠናቀቀው አፓርትመንታችሁ ፊትለፊት ላይ ይታየኛል። ይህንን አፓርትመንት በምትገነቡበት ወቅት ያጋጠማችሁ ትልቅ ችግር ወይም መሰናክል ነበረ? እንዴት ፈታችሁት? እዚህኛው ሳይታችሁ ላይስ ሊያጋጥማችሁ ይችላል የሚለውን ትምህርት የወሰዳችሁበት ገጠመኝ ካለ ከዚህኛው ሳይታችሁ፣ እንደ ገጠመኝ ከሆነ ኖርማል አንድ ትልቅ የሆነ ድርጅት ይህን የሚያክል ስቴት ሲገነባ መቼም ገጠመኝ የለውም ማለት አይቻልም፣ ነገር ግን እንደምትመለከተው በጣም ሊግጀሪ አፓርትመንት ነው። ኦልሞስት ጨርሰነዋል ከብዙ ድካም ምናልፋት በኋላ ባልነው ጊዜ ወይም ካልነው ጊዜ ቀደም ብለን ነው ለከስተመሮቻችን ያስረከብናቸው። ይሄኛው የመጀመሪያ ፕሮጀክት እንደመሆኑ የተነሳ እዚ ጋር የነበሩብንን ኮምፕሌኖች ወይም ደግሞ አንዳንድ የሆኑ ቢስተካከል ብሎ ከስተመር ሲገዛ እነዚህ ብታስተካክሏቸው ያሏቸውን ነገሮችን ሁለተኛና ሶስተኛ የምንገነባቸው ፕሮጀክቶቻችን ላይ እነዚያን አስተካክለን ነው እየገነባን ያለ ነው። ያ ማለት መጀመሪያ ከገነባነው ግንባታ አሁን እየገነባናቸው ያላቸው በጣም አሪፍ ናቸው። ማለት እዚ የተሰጠንን አስተያየት ነው፣ እዚጋ እያረምናቸው ያለ ነው ማለት ሰው። እዚያ ጋር የነበሩንን ፈተናዎች እዚያ ጋ የቸገሩ ያጋጠሙንን አንዳንድ ነገሮች እዚህ ጋ አረመናቸዋል፣ እና ምንም አይነት ነገር ያጋጥመ አንልም እዚኛው ጋር ማለት ነው። በጣም ጥሩ በጣም ጥሩ ቆይታ ነው እያደረግን ያለ ነው እንደ አዲስ ላይፍ ሪል እስቴት አሁን እቅዳችሁ ላይ የያዛችሁት ሌላ ፕሮጀክት አለ? ይህን ካጠናቀቃችሁ በኋላ ሊሆን ይችላል። ወይም ተመሳሳይ ፕሮጀክቶች አሉ አሁን ከዚህ ከያዛችሁ ሳይት ውጭ? አዎ፣ ፕሮጀክቶች አሉ። አንድ ድርጅት ድርጅት ሆኖ ሲነሳ ወይም ደግሞ ሪልስቴቱ ላይ ስለገባንኛ ኖርማል ሪልስቴት የሚባለውን ነገር እስከ ረዥም ዘመናት ነው። አብዛኛው ሰው ነዋሪ ቤት ይፈልጋል፣ መኖሪያ ቤት ይፈልጋል እና የብዙውን ሰው ችግር ለመቅረፍ እስከሆነ ድረስ በሁለት ወይም በሶስት ፕሮጀክቶቻችን ብቻ የሰውን ወይም ደግሞ የመኖሪያ ቤት ችግር እንቀርፋለን ብለን አናስብም። ወደፊት በጣም ብዙ እና ትልልቅ የሆኑ ፕሮጀክቶችን አቅደናል። እነሱ ላይ ደግሞ በድጋሚ እንደምንገናኝ ተስፋ አደርጋለሁ። ተመልካቾቻችን አሁን የምንገኘው ደግሞ የአዲስ ላይፍ ሪል ስቴት ሶስተኛ ሳይታቸው የሆነው በካናዳ ኤምባሲ ጀርባ ሳርቤት አጠገብ ነው የምንገኘው። በቀጣይ አቶ በረከት ስለዚህ ሳይት ያለውን ዝርዝር መረጃ ሰፊ የሆነ ገለጻ ያደርግልናል። እስከዛ አብራችን ጥቆ እንጋብዛለን። ተከተሉ። እሺ፣ አቶ በረከት በድጋሚ ስለተገናኘን ደስ ብሎኛል። እሺ፣ አሁን ደግሞ የት ሳይት ላይ ነው የምንገኘው? እስኪ ስላለንበት ሁኔታ ላይ ተመልካቾቻችን ያለ። እሺ፣ አሁን የምንገኘው የዲፕሎማቶች ሰፈር የሆነው ሳርቤት ጋር ነው የምንገኘው። ቫቲካን ኤምባሲ ከፊት ለፊታችን፣ እንዲሁም ደግሞ ካናዳ ኤምባሲ በመሀል ላይ ነው የምንገኘው። ከኋላ እንዲሁም ደግሞ ኳታር ኤምባሲ አለ ማለት ነው። በኤምባሲዎች የተከበበ ሳይታችን ነው። ይሄ እንደ ድርጅት ሁለተኛው ፕሮጀክታችን ነው። ቅድም ደግሞ ሁለተኛ ፕሮጀክታችን ያልኳችሁ እንደ ሎኬሽን ነው። እንደ ድርጅት ይህ ሁለተኛ ፕሮጀክታችን ነው። ይህ ፕሮጀክታችን ሶስት ቤዝመንቶች አሉት። ሁለት ደግሞ ሮላፕ አሉት። እንደዚህ ፓርክ የምናደርግበት አሁን የምንገኘው ሮላፕ አንዱ ፓርኪንግ ላይ ነው ማለት ነው የምንገኘው። እንደ ሪል ስቴት ማሟላት ያለባቸው የከርሰ ምድሯ ባካፕ፣ ጄኔሬተር፣ ሊፍት፣ ደረጃ እንደዚህ አይነት ነገሮች የተሟሉ ናቸው። እዚህ ጋር ጥያቄ ውስጥ አይገቡም። ይሄኛው ኦልሞስት ወደ 87 ፐርሰንት ደርሷል። ፕሮግረስ አድርገናል። አከፋፈል ላይም የቤቶቹ አማራጭ ከባለ አንድ መኝታ እስከ ባለ ሶስት መኝታ ቤቶች አሉን ማለት ነው። በጣም ጥሩ ወደ 85 ፐርሰንት አካባቢ ይጠጋል ብለኛል በመቶኛ ሲሰላ ና 85 ፐርሰንት ልትሉበት የቻላችሁበት ምን ደረጃ ላይ ደርሶ ነው? የተሰራው ነገር ምንድን ነው? እኛ አሁን እንደነገርኩ ው ቅድም በፉሊ ፊኒሽ ሊያስረከብ ነው ቡልጋሪ አፍሪካ ብላች ፊትለፊት ያለው ወይም ደግሞ የመጀመሪያ ፕሮጀክታችን ነው። አንድ ድርጅት ደግሞ መጀመሪያ ፕሮጀክት ላይ የሚያገኛቸውን አንዳንድ ሀሳቦች ለሁለተኛ ፕሮጀክቶች ላይ ያስተካክላል ማለት ነው ሶ የመጀመሪያውን ፕሮጀክታችንን በፉሊ ፊኒሽ ስናድር ከስተመሮቻችን ይሄ ባይገባ ይሄ ባይሆን እንደዚህ ብናደርገው እኛ እያሉ መጨረሻ ላይም አንዳንድ እቃዎች እንትን ማለት ሲጀምሩ፣ እኛ በሰሚ ፊኒሽድ አድርገ ነው። ለምን ከስተመር በራሱ ፍላጎት ፊኒሽ ላይ ያደርግ በሚል ሀሳብ ነው። ይህንን ንጻ የገነባ ነው 85 ፐርሰንት ደረሰ ሲል በሰሚ ፊኒሽድ፣ በሰሚ ፊኒሽድ 85 ፐርሰንት ደርሷል ማለት ነው። ስለዚህ በሰሚ ፊኒሽድ ሲመዘን ነው 85 በመቶ ደርሷል ልትሉ የቻላችሁበት ምክንያት ማለት ነው። ናይስ ይህን አፓርትመንት እንደምንመለከት በጣም ጥሩ ሁኔታ ላይ ነው ያለው። ይህንን ግንባታ ሁኔታ በምታካሂዱበት ሁኔታ የተጠቀማችሁት በድጋሚ ነው የምጠይቅ፣ ይህንን የግንባታ ቴክኖሎጂ አለ ወይ ተመሳሳይ የሆነ የግንባታ ሂደት ነው የተጠቀማቸው። ስኪ የግንባታ ሂደታችን ምናልባት ይስተካከላል። እንደነገርኩ ነው የመጀመሪያ ፕሮጀክታችን ላይ ያለው ሁለተኛ የፕሮጀክታችን ነው የተጠቀምናቸው ተመሳሳቸው። ነገር ግን የተለያየ አይነት ቴክኒኮች፣ ሰራተኛ ማብዛት ካለብን ሰራተኛ እናበዛለን። ተጨማሪ ማሽኖች የሚያስፈልጉን ከሆነ ተጨማሪ ማሽኖች እናበዛለን። እዚህ ጋር ከመጀመሪያ ከገነባ ነው የግንባታ ሂደት ለየት ይላል። ከዚህ ደግሞ ቅድም ያሳየው ግንባታ ላይ ያለው የእሱ ደግሞ ይለያል ማለት ነው። ስትራቴጂው የተለያዩ ናቸው የተለያዩ ናቸው። በጣም ጥሩ። አሁን ያለንበት አፓርትመንት ሬዚደንሻል ብቻ ነው ወይንስ ኮሜርሻል ስፔስ አለው? እስኪ ስለሱ እንዲሁም ደግሞ መጠኑ ምን ያህል ካሬ ላይ ያረፈ ነው? ወደ ላይ ፍሎ መጠኑ ስምንት መቶ ካሬ ላይ ያረፈ ነው። ጂ ፕላስ ሀ 3 ነው። ይህ አፓርትመንታችን ሬዚደንታል ብቻ ነው። ምንም አይነት ኮሜርሻል አገልግሎት የለም። ያ ማለት ለነዋሪዎች ሴኩርድ የሆነ ነገር ነው ማለት ነው። ሴኩርድ ሚስ ምንም አይነት ጫጫት የለበትም፣ ለመኖሪያም ምቹና ተመራጭ የሆነ ነው። እንደምታየው ኮምፓውንድ ቪላ ቤቶች ናቸው ያሉበት፣ ዙሪያውን እነዚህ ቪላ ቤቶች ኮምፓውንድ ውስጥ ነው አብሮ የሚካተት ማለት ነው። ወደ ላይ ወተን የተወሰኑ ነገሮችን ማየት እንችላለን። በትክክል ይቻላል። አሁን የምንገኘው ቤቶቹን ለማየት አምስተኛ ፍሎር ላይ እንገኛለን ማለት ነው። ቤቶቹን ስንጀምር ይሄኛው የደረጃ መግቢያችን ነው። ይህም ሜንጌት በር ነው ማለት። ሜንጌት በር እዚህ ውስጥ ላሉ ቤቶች የራሳቸው ፕራይቬሲ ይጠበቃል ማለት ነው። ማለት ከውጭ የሚመጣ ምንም አይነት ጫጫት አያገኙ ማለት ነው። እንደሚታየው እዚህ ጋር አንድ ሊፍት ሁለት ሊፍት እና ሶስት ሊፍቶች አሉ። ሶስቱ ሊፍቶች ማለት አንድ የእቃ ማጓጓዣ እና ሁለት ደግሞ ለሰዎች መጓጓዣ የሚሆኑ ሊፍቶች ናቸው ማለት ነው። ቤቱን እዚህ ጋር እናየዋለን ማለት ነው። እዚህ ጋር ሁለት ሊፍቶች አሉ፣ ሁለት ሊፍቶች አሉ። ይህን ይመስላል። አሁን ላሳይ የፈለግኩት ቤት ይሄ ነው። ይሄ 213 ካሬ ነው፣ ስሪ ቤድሩም ማለት ነው። እንደምታየው ይሄ ሊቪንግ ዳይኒንግ ሩም ነው ሊቪንግ ኤን ዳይኒንግ ሩም ነው። የሚገርም የሆነ ቪው አለው። እዚህ ጋር እንደምታየው የሳር ቤት አደባባይ ኖርማል ፊት ለፊት ይታያል ማለት ነው። እዚህ ጋር ደግሞ ባልኮኒ ነው። ይሄ እንደዚህ የራስህ ባልኮኒ ነው። እዚህ ጋር በመስታወት ፍሬም ታደርግበታለህ ማለት ነው። በጣም የሚያምር እይታ ያለው ቤት ነው። ይሄ ባለሶስት መኝታ ነው። እንደነገርኩህ 213 ካሬ ያለው ነው ነው። ይህን ይመስላል። ፕሮግረሳችን በዚህ ደረጃ ነው የደረስነው። ልስ ላይ ደርሰናል ማለት ነው። 85 ፐርሰንት የደረሰው ነው። ባለሶስት መኝታ ሁለተኛ ማስተር ቤድሩም እዚህ ጋር ይገኛል ማለት ነው። እዚህ ጋር የምናገኘው ማስተር ቤድሩ ነው። ማስተር ቤድሩማችን ይህ ነው። እዚህ ጋር ደግሞ መታጠቢያ ክፍሎች አሉ። ማስተር ቤድሩም መታጠቢያ ክፍሎች አሉ፣ እምባዝሩም አለ ማለት ነው እዚህ ጋር። እሺ ሁሉም ቤቶቻችን የሰራተኛ ክፍልን ሳይጨምር ወይም ደግሞ የሰራተኛ ክፍል አለ፣ ከሰራተኛ ክፍል ጋር ነው እየነገርኩ ያለ ማለት። የሰራተኛ ክፍል ሳይጨምር ሁሉም ባለሶስት መኝታ ቤቶች አሉ፣ ባለሁለት መኝታና ባለአንድ መኘታ ቤቶች አሉ። የሰራተኛ ክፍል ከተጨመረ ባለአራት፣ ባለሶስት እና ባለሁለት ይሆናል ማለት ነው። በጣም ጥሩ። በፍሎር ምን ያክል ቤቶች ናቸው የሚገኙት? ባለሶስት መኝታ ብቻ ከሆነ አራት ቤቶች አሉ። ባለአንድ፣ ባለሁለት እና ባለሶስት ከሆኑ ደግሞ ስድስት ቤቶች በፍሎር አሉ ማለት ነው። በፍሎር ስድስት ቤቶች አሉ። ስለዚህ ከስተም ዲዛይን አይደለም ቤቱ። እንዴት ነው? ተመሳሳይ ተመሳሳይ ነው። ከታች ይለያያል። ተመሳሳይ አይደለም፣ ይለያያል። ላይ ባለሶስት ባለአንድም አለ፣ ባለሁለት ባለሶስት አለ። እዚህ ጋር ያለንበት ላይ ደግሞ ሙሉን ባለ ሶስት መኝታ ቤቶች ናቸው ማለት ነው። ስለ አከፋፈል ሁኔታ እስኪ ትንሽ ብናወራ በካሬ ያለው ባለ ሁለት መኝታ ባለ ሶስት መኝታ ባለ አንድ መኝታ አሉ ብለኛል። እና ያከፋፈሉ ሁኔታቸው ቅድመ ክፍያው ምን ያህል ነው? ያከፋፈሉ ሁኔታቸው ሀያ አምስት ፐርሰንት ነው ቅድመ ክፍያው። እዚሁ እንደምታዩት ሀያ አምስት ፐርሰንት ነው ቅድመ ክፍያው። አግሪመንታችን ላይ የምናደርገው በአንድ አመት ከስድስት ወር ነው ቤቱን የምናስረክባችሁ። ያ ማለት አንድ አመት ውስጥ ህንፃውን ገንብተን ማለት ገንብተን ሙሉ ነገር ከኛ የሚጠበቅብን ጨርሰን እንሰጣለን። ስድስት ወሯ ደግሞ እናንተ ፉሊ ፊኒሽድ አድርጋችሁ የምትጨርሱባት ናች ማለት ሶ በአንድ አመት ከስድስት ወር ሙሉ ቤቱን መኖ መኖር ይጀመርበታል ማለት ነው አፓርትመንቱ ግንባታ የጀመረበት ጊዜ መቼ ነው የጀመራችሁት የማስረከቢያ ጊዜያችሁስ መቼ ነው የምታስረኩት ለደንበኞቻቸው የምናስረክበው በአንድ ዓመት ተኩል ነው ከዚህ በኋላ አንድ ዓመት ተኩል ነው የሚጠበቅብን ከዚህ በፊት ደግሞ አንድ ዓመት ግንባታ ላይ ቆይተናል ሁለት ዓመት ተኩል ማለት ነው አጠቃላይ በጣም ጥሩ እዚህ ሳይት ላይ ደንበኞች ምን የተለየ ሴት ያገኛሉ በዚህ አካባቢ ላይ ቤት መግዛታቸው የተለየ ፋሲሊቲ የሚያገኙት ነገር አለ። በዚህ አካባቢ ላይ ፍሪ ሰርቪሶች አሉ። ቅድም እንዳልከኝ ሆስፒታሎች፣ ትምህርት ቤቶች ሊሆኑ ይችላሉ። ምን የተለየ እሴት ያገኛሉ? በተመሳሳይ ናቸው ከዛኛው ጋር ማለት ሎኬሽኑ፣ ሳር ቤት ነው። ብዙ ጊዜ ዲፕሎማቶች ናቸው የሚኖሩበት። እኛ ጋር ቤት ሲገዛ ለኢንቨስትመንት ወይም ደግሞ ለመኖሪያ ተብሎ ለሁለት አማራጭ ነው የሚገዛ። ሁለቱም ውጤታማ ናቸው። ለመኖሪያ ስንል ኖርማል፣ ሁሉም በፍሪደም ነው የሚኖርበት። አካባቢው ሴኩሪቲ የሆነ ቦታ ነው ማለት፣ ሰላም ያለው ቦታ ነው። ለኢንቨስትመንት ሲባል ደግሞ ኪራያቸው ወይም ደግሞ መንዝሬ ኪራይ የሚሆን በዶላር ነው ማለት፣ ሙሉ ዲፕሎማቶች ስለሚኖሩ የሚሰፍሩበት እዚህ ቦታ ላይ ስለሆነ ለኢንቨስትመንትም በጣም ተመራጭ ነው ማለት ነው። ይህ እንግዲህ የመጨረሻ ሳይታችን ነው እስካሁን ካየናቸው እና ፕሮግረሱም ጥሩ ፕሮግረስ ላይ ነው የሚገኘው እና አሁን ቤቶች ሽያጭ ላይ ያሉ ብዙ ቤቶች አሉ። ስቶክ ብዛት ስቶክ እንደምታየው እዚህ ጋር በጣም ፕሮግረሱ የሄደ ስለሆነ ውስን ቤቶች ናቸው ያሉ። ውስን ቤቶች ናቸው ያሉ ቀድሞ ለመጡ ከስተመሮቻችን ነው ምናልባት ቤቶችን ልናዳርስ የምንችለው እንጂ ብዙም ውስን ቤቶች ናቸው። ከአዲስ ላይፍ ሪል እስቴት ወደፊት ምን እንጠብቅ ተመልካቾች ምን ይጠብቁ? ከአዲስ ላይፍ ሪል እስቴት ው እኛ እየሰራ ነው ያለው መኖሪያ ቤቶችን ነው። በህዝብ ደግሞ ማንኛውም ኢትዮጵያዊ ሊሆን ይችላል። ማንኛውም አዲስ አበባ ያለ ማህበረሰብ ሊሆን ይችላል። ሁሉም የቤት ፍላጎት አለው እና እኛ የቤት ፍላጎትን ለመቅረፍ ስራውን ጀምረናል። ኦልሞስት አሁን ሶስተኛ ፕሮጀክታችን ላይ እንገኛለን። ወደፊትም በጣም ብዙ ያስብናቸው ፕሮጀክቶች አሉ። ይበቃል ብንል ኖሮ በሶስት ፕሮጀክታችን እናበቃ ነበር። ያ ማለት ይበቃል ብለን ስላላስብ ወደፊት በጣም ብዙ ፕሮጀክቶችን አቅደናል። በነዚህ እቅዶቻችን የማህበረሰቡን የቤት ፍላጎት እንቀንሳለን ብለን እናስባለን። አቶ በረከት ስለነበረን መልካም ቆይታ ከልብ ነው የማመሰግነው። በተመልካቾች ስም አመሰግናለሁ። እኔም አመሰግናለሁ። ከአዲስ ላይፍ ሪል እስቴት ጋር የነበረን የሳይት ቆይታ እስካሁን ይመስል ነበረ። በቀጣይ በሌሎች የሳይት እይታዎች እስከምንገናኝ ድረስ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ እንድጠብቁ እንጠይቃለን። መልካም ጊዜ። መባ ሪል ስቴት ፖድካስት ኢዘድ ኮኔክት